አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት ሠላሳ በዚህ ቀን የመጥምቀ ዮሐንስ የከበረች ራሱ ተገኘች። ይህም እንዲሆነው ከሃዲ ሄሮድስ የከበረ ዮሐንስ ራሱን ይቆርጡ ዘንድ ባዘዘ ጊዜ ከእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቡት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ስራ እንደሚያዝን ገለጠላቸው። የክቡር ዮሐንስም ራስ በቤት ውስጥ አስቀራት። የፊተኛ ሚስቱ የንጉሥ አርጣ ልጅ ግን በሁለት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮድስ በእርሷ ላይ ያደረገውን ሁሉ እርሷን አስዋዶ የወንድሙን ሚስት ሄሮዲያዳን እንዳገባ ነገረችው። በዚያም ጊዜ ንጉስ አርጣ ተቆጥቶ ተነሳ። ሰራዊቱም ሰብስቦ ወደ ገሊላ ዘመተ። የገሊላ ሀገሮችን ሁሉ አጠፋ፣ በእሳትም አቃጠለ። ንጉስ ጢባርዮስም ቄሳር ይህን ነገር በሰማ ጊዜ ሄሮድስ በአባራት ልጁ ምክንያት ንጉሥ አርጤን እንዳደረገ በ12 ጊዜ፣ ስለዚህ ንጉስ ጢባርዮስ ቄሳር ተቆጣ። ሄሮድስም ወደ ሮሜ ከተማ ወደ እርሱ አስቃረበው። በእርሱም ምክንያት ከሀገሮች መጥፋት መደረጉና ታላቁም ነቢይም ስለመገደሉ ከሽመቱ ቻሮናን ድልኮ ደሚባል ሀገር አጋዘው። በዚያም በክፎ መሞት ሞተ። ቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብረ ትኖር ነበር። ከዚህ በኋላም ንጉስ ጢባርዮስ ጭፍሮችን ልኮ ሔሮድስን ቤት አፈረሰ። ጥሪቱን ሁሉ ወስዶ ለሚያዩ ሁሉ አርአያና ተረት ሆነ፣ ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎችም መናኸሪያ አድርገው ያድሩበት ነበረ። በዚያም ወራት በገንዘብ ድሆች፣ በሃይማኖት ባለጸጎች የሆኑ ሁለት ሰዎች ነበሩ። እነርሱም ሊሰግዱ የከበረች የአርባ ቀን ጾም ሲሊጾሙ ወደ ኢየሩሳሌም ተጓዞ። ይህም ከብዙ ዘመን በኋላ ነው። ምሽት በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ ያደሩ። ቅዱስ ስም ከእርሳቸው አንዱን በህልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው ወደ ቤቱም ተሸክሞ ወስዳ ዘንድ አዘዘው። በነቀም ጊዜ ራእይ አየ ለባለንጀራው ነገረው። ቅዱስ ዮሐንስም እንዳመለከተው ወደዚያ ቦታ ተነስተው በአንድነት ሄዶ በቆፈሩትም ጊዜ የሸክላ ዕቃ አግኝቶ ከፈቷት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስም ስም ራስ አገኘት። ከእርሷም ተባረኩ። ወደ ሸክላ መቃ መለሷት በፊትም እንደነበረ አፉን ዛጎ ያ ሰውም ከእርሱ ጋር ወደ ቤቱ ስርዓት ታላቅ ፍርም አከብራት ሁል ጊዜ የሚያበሩ መብራታቸውን በፊቷ አኖረ እዚያም ሰው እረፍቱ በቀረበ ጊዜ ለቱ ነገራት እሷም በቅድስና ስላላት እሱ ሲሰራ እንደነበረ ተሰራ ዘንዳ ዛት እርሷም የምታከብራት ና ሁል ጊዜም መብራት የምታበራ ሆነች የቅዱስ ዮሐንስም ራስ ወደ አሬሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች ይህም ሰው ከአዲዮ አዲዎስ እምነት ውስጥ እንዳለ የቅዱስ ዮሐንስ ራስ ድንቆች ታምሮቶች እንደምታደርግ ያስብ ነበር። ከበረ ዮሐንስ ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ አሳድረው። ያ ቦታም አባ ቄሎስ በኢየሩሳሌም ሀገር አባ አንያኖስ በሀገረ ሀምዳ የጵጵስነት እስከተሾሙ ድረስ ፈጽሞ ሰው የማይኖርበት ምድረበዳ ሆነ። ቅዱስ ዮሐንስም ላባንያኖስም በርም ተገልጦ የከበረች ራሱ ያለችበትን ቦታ ተነግሮ አመያከተው። አባን ያኖስም ሄዶ እንደ ዛሬው ግንቦት ከዚያ ወጣት ይህም ከዚህ ሰላሳ ካገኘት በኋላ ደግመኛ ያገኙበት ነው። እንዲህም የሚል አለ። የከበረው ዮሐንስ አፈወርቅ ተናገረ። ይህም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር በስርቤት ሳለ ራሱን በሴፍ ቆርጠው በጻሕል አድርገው ወሬዶ ሳመጡት እርሱም ለሄሮዳዲያን ልጅ ሰጣት፣ ሰብ ለኖቶ ሰጠቻት። እቺም ረከሰች አመንዝራ ልትዳሳት በወደች ጊዜ በወጭቶ ውስጥ ጠጉሯ ተዘርግቶ ወደ አየር እየበረች በአየርም ሆና የወንድምህን ሚስት ልታገባ አይገባም እያለች የምትጮ ሆነች። እንዲህም እያለች አስራ አምስት ዓመት ኖራ ባረቢያ ምድር አረፋ፣ በዚያ ተቀበረች። በነጋሪያንም በዚያ ቦታ የሚያድሩ ሆነ። በእግዚአብሔር ፍቃድም ሁለት አማንያን ነገሮች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በህልም ተገለጠላቸው እና ከበረች ራሱን አወጡ ዘንድ አዘዛቸው። እነርሱም አወጡት፣ ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብር አከበሯት። ለእግዚአብሔር ምስጋና ይሁን። መለኮቱን ባጠመቀ በከበረ ዮሐንስ ጸሎት ይማረን በልዩ የሆነች በእግዚአብሔር ቸርነት የካቲት ወር የሚነበብ ምንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የቅዱሳን መላእክት በረከታቸው አምላክን የወለደች የሚዘችን ቅድስት ድንግል ማርያም በረከቷ ሊቀ ጳጳሳቱ አባ ማትያስ ላይ ይደር። በሁሉም ሊቃነ ጳጳሳትና ኤጲስ ቆጶሳት፣ በቀና ቀሳውስትና ዲያቆናት፣ በሁላችሁም የክርስቲያን ወገኖች ላይ ይደር ለዘላለም አሜን።